የእስራኤል መንግሥት በዶናልድ ትራምፕ የቀረበውን የተኩስ አቁም ሐሳብ መቀበሉን ገለጸ። እስራኤል የተኩስ አቁም ስምምነቱ ከጣሰ ጠንካራ ምላሽ እንደምትሰጥ ዝታለች። የእስራኤል መንግሥት በኢራን ላይ ያደረሰው ጥቃት ዓላማውን ማሳካቱን በመግለጽ የተኩስ አቁም ሐሳቡን ተቀብያለሁ ብሏል። እስራኤል አክላም ኢራን በኒኩሌር ጦር መሣሪያና ባልስቲክ ሚሳኤሎች ሚሳይሎች እየደቀነችውን ሁለት ፈጣንና የህልውና ስጋት አስወገጃለሁ ማለቷም ተሰምቷል። በዝርዝር የምትሰሙት ጉዳይ ነው። ሰላም ጤና ያስጥልን። የተወደዳችሁ የሀገር ድምፅ ቤተሰቦች፣ ለሰዓቱ ያሰናዳ ነው ሰበር መረጃችን እንሆ ተጀምረዋል። እስከ ዝግጅታችን ፍጻሜ አብራችሁ ብትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻገረ የመካከለኛው ምስራቅ ቀጠና ተፋላሚዎች ኢራንና እስራኤል የተኩስ አቁም ለማድረግ ተስማምተዋል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታውቋል። ትራምፕ ይህንን ያሉት ኢራን በኳታር በሚገኘው በአሜሪካ የጦር ሰፈሮች ላይ ትናንት ማምሻውን ጥቃት ከሰነዘረች ከሰዓታት በኋላ ነው። ፕሬዚዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የተኩስ አቁም ስምምነቱ በሚቀጥሉ ስድስት ሰዓታት ውስጥ ኢራንና እስራኤል አሁን የያዙትን ተልእኮ ካጠናቀቁ በኋላ ተግባራዊ መሆን እንደሚጀምር የገለጹ ሲሆን ለ12 ሰዓታት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ ሙሉ መስማማታቸውን አስታውቋል። ኢራን በተኩስ አቁም ስምምነቱ መሰረት ስምምነቱን በይፋ ትጀምራለች፣ እስራኤል በአስራ ሁለተኛው ሰዓት ትከተላለች። በሀያ አራተኛው ሰዓት ደግሞ የአስራ ሁለት ቀናቱ ጦርነት ማብቃት ለዓለም የሚበሰርበት ሰዓት ይሆናል ብለዋል። ሁለቱም ወገን በመከባበር ስምምነቱን እንደሚከበር የገለጹት ትራምፕ ይህ ጦርነት ለዓመታት ቢቀጥል መካከለኛው ምስራቅን ሊያጠፋ ይችላል ነበር ነገር ግን በጭራሽ አልሆነም፣ አይሆንም በማለት ተናግረዋል። ትራምፕ ሁሉም ነገር እንደሚሰራበት ግምት ውስጥ በማስገባት ለሁሉም ሀገራት፣ እስራኤልና ኢራን ጽናት፣ ድፍረትና ብልህነት በማግኘታቸው እንኳን ደስ አላችሁ ለማለት ፈልጋለሁ ሲሉም አክለዋል። በመጨረሻም አምላክ እስራኤልን ይባርክ አምላክ ኢራንን ይባርክ አምላክ መካከለኛው ምስራቅን ይባርክ አምላክ አሜሪካንን ይባርክ እንዲሁም አምላክ መላው ዓለምን ይባርክ ሲሉ መልእክታቸውን አስተላልፈዋል። በኢራንና በእስራኤል መካከል ለቀናት የዘለቀው ወታደራዊ ግጭት በተኩስ አቁም ስምምነት መቋጫም ማግኘቱ የተገለጸ ቢሆንም ሁለቱም ወገኖች በወጧቸው እርስ በእርስ የሚቃረኑ መግለጫዎችና ጠንካራ ማስጠንቀቂያዎች የተነሳ የሰፈነው ሰላም ስስ እንደውነት ታይተዋል። የኢራን ብሔራዊ የጸጥታ ምክር ቤት ድል ተቀዳጅተናል ሲል ሲያስታውቅ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ ስምምነቱን እንደተቀበለ ነገር ግን ለማንኛውም ጥሰት በኃይል ምላሽ እንደሚሰጥ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ባወጣው መግለጫ እስራኤል በአሜሪካ ፕሬዝዳንት ዶናልድ ትራምፕ የቀረበውን የሁለትዮሽ የተኩስ አቁም ሀሳብ መቀበሏን አረጋግጠዋል። ጽፈት ቤቱ ቴልቪቭ በኢራን ላይ የጀመረው ወታደራዊ ዘመቻ ግቡን መጥቷል በማለት የኢራንን የኒኩሌርና የሚሳኤል ስጋት ማስወገዱን ገልጿል። እስራኤል አክላም ኢራን በኒክሌር ጦር መሳሪያና በባለስቲክ ሚሳኤሎች የደቀነችውን ሁለት ፈጣን የህልውና ስጋት አስወግጃለሁ ብላለች። በተጨማሪም እስራኤል በወታደራዊ አመራሮች ላይ ከፍተኛ ጉዳት ደርሰዋል፣ እንዲሁም በርካታ የኢራን መንግስት ኢላማዎችን አውድም ያለው ስትል በደስታ ጉዳዩን በድል ማጠናቀቋን አስታውቃለች። የእስራኤል መንግስት መግለጫ በመቀጠል የእስራኤል ኃይሎች በመጨረሻው ቀን በወሰዱት እርምጃም በቴህራን ማዕከላዊ ክፍል በሚገኝ የመንግስት ኢላማዎችን፣ በመቶዎች የሚቆጠሩ የባሲጅ አባላትን ማስወገዳቸውን ገልጿል። የባሲጅ ታጣቂዎች የኢራን መንግስት ተቃውሞውን ለማፈን የሚጠቀሙባቸው ሚሊሻዎች ናቸው። መግለጫው አክሎም በዚህ ጥቃት ሌላ ከፍተኛ የኒውክሌር ሳይንቲስት ተገድሏል ብለዋል። እስራኤል ፕሬዚዳንት ትራምፕንና አሜሪካን በመከላከያ ያላደረጉት ድጋፍ እና የኢራንን የኒውክሌር ስጋት ለማስወገድ ላሳዩ ተሳትፎ ምስጋና አቅርበዋል ሲል መግለጫው ገልጿል። ይህ ውሳኔ ከመተላለፉ በፊት ጠቅላይ ሚኒስትር ኔታንያሁ ከመከላከያ ሚኒስትራቸው ከእስራኤል መከላከያ ሰራዊት አይዲኤፍ ዋና አዛዥና ከሞሳ ከሞሳድ ዲሬክተር ጋር መክረው እንደነበር ተገልጿል። የእስራኤል ወገን የተኩስ አቁሙን እንደሚያከብር፣ ነገር ግን ማንኛውንም የስምምነቱ ጥሰት እንደማ ይታገስና ለሚፈጸም ጥቃት በኃይል ምላሽ እንደሚሰጥ በጥብቅ አስጠንቅቋል። በሌላ በኩል የኢራን እስላማዊ ሪፐብሊክ የብሔራዊ ጸጥታ ምክር ቤት በወጣው መግለጫ ሀገሩ በእስራኤል ላይ ታሪካዊ ድል መቀናጀቱን አስታውቋል። ምክር ቤቱ በመግለጫው እንዳመለከተው ኢራን እስራኤል ሽንፈቷን አምና ጥቃቷን በአንድ ወገን እንድታቆም በማስገደድ ድል ተቀናጅታለች። የኢራን ወገንም የተኩስ አቁም ስምምነቱ ቢኖርም ከእስራኤል በኩል ማንኛውም አዲስ ጥቃት ቢሰነዘር ምላሹ ፈጣንና የማያዳግም እንደሚሆን አስጠንቅቀዋል። በተጨማሪም የኢራን መንግስት የቴሌቪዥን የተኩስ አቁም ከተጀመረ በኋላ ኢራን ወደ እስራኤል ሚሳይል አስወንጭፋለች በሚል የቀረቡ ዘገባዎችን በማስተባበል ቴህራን የተደረሱትን ስምምነቶች ሙሉ በሙሉ በማክበር ላይ መሆኗን ገልጸዋል። ይህ በእንዲህ እንዳለም እስራኤል ከኢራን ጋር ለሁለት ሳምንታት ከቆየ ግጭት በኋላ የተኩስ አቁም ስምምነት ለማድረግ ከተስማማች በኋላ የነዳጅ ዋጋ በአምስት በመቶ ገደማ ቀንሷል ተብሏል። ድፍድፍ ነዳጅ ዘይት በበርሜል ወደ 68 ዳላር ዝቅ ብሏል። ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋማት ላይ ሚሳኤሎችን ከማስወንጨፏ በፊት ከነበረበት በታች ነው የተባለው። በቅርብ ቀናት ውስጥ ኢራን የነዳጅና ጋዝ ዋና የመርከብ መስመር የሆነውን የሆርሙዝ ባህር ሰርጥን በመዝጋት የዓለም አቀፍ አቅርቦቶችን ልታስተጓጉል ትችላለች የሚል ስጋት እየጨመረ በመምጣቱ የዋጋ ጭማሪ ተስተውሎ ነበር የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም አሁን ተግባራዊ ሆኗል ሲሉ የእስያ የአክሲዮን ገበያዎች ተነጋግተዋል። ከዚህ በኋላ እስራኤል በተኩስ አቁሙ መስማማቷን በይፋ አረጋግጣለች። የሚሳኤል ጥቃቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በበርሜል እስከ ሰማንያ አንድ ዳላር ደርሶም ነበር። ክብራትና ክብሯን ቻናላችን ቤተሰቦች፣ ለሰዓቱ የተሰናዳው ልዩ የመረጃ ክፍለ ጊዜያችን የተከታተላችሁትን ይመስል ነበር። ስለተከታተላችሁን ስለ አብሮነታችሁ ከልብ እያመሰገንን አሁንም ለቻናላችን አዲስ ይሆናችሁ ሰብስክራይብ